ዶክተር እንኳን ወደ ሀገር በሰላም መጣ። በቅድሚያ እንኳን በሰላም ቆያችን፣ ስለተጋበዝኩም ለዚህ ምድል አመሰግናለሁ። በጣም እናመሰግናለን። እንግዲህ እንግዳችን ሆነ ከኛ ጋር የህይወት ልምድህን እንጨዋወስ ስለሆነ እንግዲህ ውድ ከሆነው ሰዓትን የሰጠህን እና እናመሰግናለን። ለዚህ እንደው ለጥያቄያችን መነሻ የምሰራው በትልቁ በዓለም አቀፍ ደረጃ በጣም ትልቅ ስም ባለው በናሳ ውስጥ በምርምር ስራ በሳይንሱ ነው እና እንደው እኛ እንሰማዋለን ናሳ ምንድነው? ሲባል እንደገባን እንገልጸዋለን። ግን ደግሞ እንደ ባለቤት ናሳ ምንድነው፣ ምንድነው የሚሰራው የሚለውን እስቲ እባክህ። በጣም አክቹዋሊ ያው እንዳልሽው የናሳን ስም ብዙ ሰው ያውቃል። ወጣቶችም የናሳን ስም ሲሰሙ በጣም ኢንስፓየርድ ይሆናሉ። ግን በስራ መስክ ላይ ናሳ ምን ይሰራል የሚለው ጥያቄ ለመመለስ ናሳ በአራት የሳይንስ ዘርፎች የውሃ ሳይንስን ስራ ነው የሚሰራው። ህዋችን እንግዲህ ብዙ ነገር የያዘ ነው። እነዚህ አራት ሁለት ያልኩሽ ያንን ለማጠቃላል ተብሎ የተሰራ የሳይንስ ዲፓርትመንቶች ወይም ክፍላቶች ናቸው እና አንደኛው ስለ መሬት እኛ ስላለንበት መሬት ከአፈጣጠሯ ከሪሶርሷ ጨምሮ የሚያጠና የናሳ አካል አለ። ሁለተኛው ደግሞ እኛ ያለንበት ሶላር ሲስተም ዋናዋ ኃይል ሰጫዋ፣ ህይወትን እንዲኖር የጀርባ አጥንት የሆነችውን ፀሐይን የሚያጠና ደግሞ ሌላ አካል አለ። ሂሊዮ ፊዚክስ ይባላል። በመቀጠል ደግሞ የእኛን ሶላር ሲስተም ጨረቃን ጨምሮ ፕላኔቶቹን፣ እያንዳንዶቹ ደግሞ ፕላኔቶች የየራሳቸው ብዙ ጨረቃዎች አሏቸው። እንግዲህ በአጋጣሚ የሆነው መሬት የእኛ መሬት አንድ ብቻ ጨረቃን ያላት ግን፣ በብዛት እኛ ሶላር ሲስተም ውስጥ ያሉ ፕላኔቶች 50 ከዛም በላይ ጨረቃዎች አሏቸው። እሱን የሚያጠና ይህንን ጠቅልሎ የሚያጠና ፕላኔቶሪ ሳይንስ የሚባል ዘርፍ አለ። ከዛ ደግሞ አስትሮፊዚክስ የሚባል ደግሞ ሰፊውን ዩኒቨርስ ይሄ ግዙ ዓለምን ከዚህ ከኛ ምድር የሶላር ሲስተምን፣ ጋላክሲን፣ ከዛም ደግሞ በስፋት ያሉ በቢሊየንስ የሚቆጠሩ ጉዞዎችን የሚያጠና ይሄ ዓለም ከየት መጣ፣ የመጀመሪያዎቹ ፕላኔቶች፣ ፀሐዮች ጋላክሲዎች፣ ክላስተሮች፣ የጋላክሲ ክላስተሮች ከየት መጡ ብለው የሚያጠና የኦሪጂን የዩኒቨርስን ኦሪጂን የሚያጠና ይሄ አስትሮፊዚክስ የሚባለው ዘርፍ እሱ አለ። ስለዚህ ናሳ የነዚህን የምናየውን አለም በአራት ዲፓርትመንት ከፋፍሎ የሚያጠና። እነዚህን ደግሞ ስናጠና አንዳንዴ በሂሳብ ቀመሮቻችን ቁጭ ብለን የምናጠናበት ሂደት አለ። ግን አሁን ቴክኖሎጂዎች እያደጉ ነው። ናሳ ደግሞ የዚህ ግንባር ነው ብለን መውሰድ እንችላለን። ቴክኖሎጂዎች እነዚህ ወደ የጠራዋቸው አንዳንድ ቦታዎች በመሄድ ሪሞት ሴንሲንግ እንለዋለን፣ አንዳንዴ በማረፍ ግን፣ አንዳንዴ ደግሞ ራቅ ብሎ በተለያዩ ጨረሮች ሬዲሽን ሜርመንት አማካኝ እነዚህን ቅድም ያልኩሽን አራቱን የህዋ አካላቶች የሚያጠና ትልቅ ተቋም ነው ማለት ነው። መልካም እንግዲህ እዚህ በጣም ግዙፍ ተቋም ውስጥ እስቲ የገባህበትን አጋጣሚ እንግዲህ፣ መቼም የአንድ ቀን ላይሆን ይችላል ህልሙ ግን፣ ያችን አጋጣሚ ስ ያጫወትን ብዙውን ነገር ለእግዚአብሔርና ለእናቴ ጸሎት ነው የምሰጠው። ትንሽ የኔ ትጋት አለበት። አጋጣሚው እንግዲህ፣ አንደርጋጅት የመጀመሪያ ዲግሪን ስማር በፊዚክስ ነው የተማርኩት። ከዛ ጋር በተያያዘ በሁለት ዲግሪ በኤሌክትሪካል ኢንጂነሪንግ ጨምሬ አጋጣሚ የምልበት ምክንያት የሪሰርች ጥናቴ በግራጁዌት ስኩል ካለፍኩ በኋላ የሪሰርች ጥናቴ የህዋ ሳይንስ ለህዋ ሳይንስ የሚጠቅሙ ቴክኖሎጂዎችን መስራት ነው። እዛ ግሩፕን መቀላቀሌ ለዚህ ወደ ህዋ ዝንባሌ ኢንሸስቱም እንዲሁም ደግሞ ልምምዱም ያኔ ነው የጀመረው። ይሄ ፒዮርሊ ፍላጎት ብቻ ሳይሆን እድልም ይፈልጋል። ከዛ ደግሞ የማቲም ከሄድኩ በኋላ ማቲ እንግዲህ በጣም የታወቀ ዩኒቨርሲቲ ነው። በዛ ጊዜ የነበረን ቆይታ የግራውንድ ቴሌስኮፖችን መስራት እንግዲህ፣ ቅድም እንዳልኩሽ ናሳ የሚሰራው ከዚህ ምድር ላይ ወጥቶ በቅርበትም ወይም በርቀትም ሪሞት ሴንሲንግም ወይም ደግሞ ላንድ በማድረግ ህዋን ያጠናል። ግን ደግሞ ከዚህ ቀደምት የነበረው ከዚህ 70 ዓመት 60 ዓመት ጀምሮ የነበረው ቴክኖሎጂ ትላልቅ ቴሌስኮፖችን በመስራት ከምድር ውጭ ያሉትን አሁን ለምሳሌ በጣም በርቀት ያሉ ፀሐዮች አሉ። ደግሞ ጋላክሲዎችን በጣም በርቀት ሲሆኑ ደግሞ ልክ እንደ ፀሐይ አክት ያደርጋሉ። በጣም ሩክስ ዲስታንስ ላይ ስላሉ ከነሱ የሚመነጨው ጨረሮችን የሚሰበስብ ቴሌስኮፖችን ምድር ላይ ያሉ ቴሌስኮፖችን የሚሰራ ግሩፕ ውስጥ ነበርኩ። ማይቲ ሆኜ ና የነዚህ ጥርቅም ቅድም እንዳልኩሽ የእናቴ ጸሎት፣ የግዛ ረዳታ፣ በብዛት ደግሞ የኔ ትንሽ ጥረት ታክሎበት ነው እንግዲህ ወደ ናሳ የገባሁት። ናሳ ሲቀጥር አንድ ሰው ጎበዝ ስለሆነ ናሳ አይገባም። ናሳ የሚፈለገው ስፔሲፊክ የሆነ ስኪል አለ። እነዛ ስፔሲፊክ ስኪሎች ከኔ ጋር በተያያዘ ሰውን መደጋገም አይፈልግም፣ ሙያ ባለሙያተኛ ተደጋግሞ መቅጠር አይፈልግም። ስለዚህ እኔ በአጋጣሚ የነበረኝ ስኪል በናሳ የሚፈለግ ስለነበረ ለዛ ነው እንዳልኩሽ፣ ቅድም ያልኩሽ ዋና እንትኖች ግን የኔ ጥረት የነበረው ያንን ስፔሲፊክ ናሳ የፈለገውን የነበረውን ስኪል ስለነበረኝ ወደ ናሳ መግባት እድል አጋጣሚ በዚሁ ግን እንደው ሳላልፍ የምናገረው ለሚያዳምጡ ወጣቶች አንዳንዴ የክላስ በትምህርት ቤት የሚሰጠንን ወይም የቴክስት ቡክ ትምህርቶችን ብቻ ነው የምንከታተለው። እና ግን ከዛ ወጣ ብለን ማየት ስንጀምር አንዳንዴ እነዛ በውጭ የወሰድናቸው ናቸው እስኪሎች በሆነ ቦታ ተፈላጊነት ሲኖራቸው ለእኛ በር ይከፍታሉ ማለት ነውና የነዛ ጥረት አገስ የናሳ በር ያስከፈተልኝ ይመስለኛል። በጣም የሚገርም ነው። እንግዲህ ዶክተር በተለያየ ጊዜ ትልልቅ የምርምር ውጤቶችን አድርሰህናል። በአንድ ወቅት በተለይ ሀገራችን ባሉ የተለያዩ ማህበራዊ ትስስር ገጾች ጭምር በተለይ ጨረቃ ላይ ውሃ መፈለግ የሚለው በጣም ከፍ ያለ ነበረ። ሌሎችም የምርምር ስራ እንዳለ ሆኖ አንተ ምለ ያው ወጣት ስለሆንክ ነው ትረዳኛለህ፣ እንጂ ከስራ አንጻር አንቱ እያልን ብናወራ ደስ ይለኛል። ግን ደግሞ ተስማምተሃል? እሺ። እና እስ የምርምር ስራዎችህ ምን ይመስላሉ? በተለይ ጨረቃ ላይ ውሃ መፈለግ የሚለው እሱስ ምን ደረሰ? ሌሎችም ስራዎችም አሉና ፍቅር ብለህም የሰየምከው አንድ ፕሮጀክት እንዳለ ሰምቻለሁ። እስቲ ደግሞ እነዚህን ነገሮች በአጠቃላይ እንታጫወታለን። በጣም ታንክ ዩ። አንዳንዶቹን አንቺም ሪሰርች አድርገሽ ስለመጣሽ ለኮንቨርሴሽን ይመቻልና ያ ባለፉት አምስት ስድስት አመት አንዳንድ የተጀመሩ ፕሮጀክቶች በጣም ስኬታማ ነበሩ። ሲጀምር አሁን ናሳ ከገባ ወደ 9 ዓመት አካባቢ ነው። ወደ 10ኛ ዓመት እየሄድኩ ነው። ሲጀምር በአስትሮፊዚክስ ይሄ ዩኒቨርስ ከየት መጣ የሚል ጥናት ላይ ነበር የምሰራው፣ ግን በአሜሪካ የአድሚኒስትሬሽን ወይንም ደግሞ ፕሬዚዳንቶች ሲለዋወጡ አቅጣጫ የሳይንስ አቅጣጫንም ይወስናሉ። በዛ ጋር በተያያዘ ስድስት አካባቢ አመት ትራምፕ የመጀመሪያው ተርሙ ላይ ፕሬዚዳንት ትራምፕ ወደ ጨረቃ ጥናት ፎከስ እንድናደርግ በጀቶቹንም ወደዛ አንላይን ሲያደርጉ ሲያደርጉ የኔም ቲም ትልቅ ስራችን የጀመረው በዚህ በሶላር ሲስተማችን በእኛ ሶላር ሲስተም ያሉትን ጨረቃዎች ማጥናት ነው። ኦፍኮርስ የእኛ ጨረቃ መጀመሪያ ወንድኖች ሆኖ ግን ከኛ ውጭ ያሉ ጨረቃዎች አሁን ለምሳሌ ሳተርን የሚባለው ፕላኔት ያሉትን ጨረቃዎች ማጥናት፣ ጁፒተር የሚባለው ፕላኔት ደግሞ እንዲሁ ኢንትረስቲንግ የሆኑ ጨረቃዎች አለቻቸው። እነሱ መጥናት በጣም ፎከስ አድርገን ነበር። እናንተም የሰማችሁት አንድ ሁለት ሰክሰስፉል ስቶሪዎች ወይም ደግሞ ፕሮጀክቶች ከነዚህ ጋር የተገናኘ ነው። የመጀመሪያው የእኛ ጨረቃ በእኛ ጨረቃ ጉዳይ የሰው ልጅ ከዚህ ምድር ወጥቶ ጨረቃ ላይ የመኖር ትልቅ ፍላጎት አለ። አሁን እንደምታውቁት ዓለማችን አካሄድ ሁሉም በጣም ሰው ማጥፋት የሚችል ጦር መሳሪያዎች የታጠቀበት በጣም ኮምፕሊኬትድ የሆነ ዓለም ውስጥ ነው ያለ ነው። ስለዚህ የሰውን ልጅ ህይወቱን ማስቀጠል መቻል አለብን። እንግዲህ የምናስበው ለዛሬ ሳይሆን፣ ለዛሬ መቶ ሁለት መቶ እስከ አምስት መቶ ዓመት ስናስብ እንደዚህ አይነት አደጋዎች ሊደርሱ ስለሚችል የሰው ህይወት መቀጠል አለበት። ሁለተኛ ግን ሪሶርስ ፍለጋ ሪሶርስ ፍለጋ ሌላው አጋጣሚ ነውና ሰው በዚህ አንጻር የ አሜሪካ አድሚኒስትሬሽን በሰጠን አቅጣጫ የሰራናቸው ለህይወትን ለማስቀጠል ዋናው ዋናው ውሃ ነው። ስለዚህ ውሃ ለሁለት ነገር ይጠቅማል፣ ለምንጠጣበት ህይወታችን ለማስተዳደር ግን ከዛም ባለፈ ውሃ የኢነርጂ ሶርስ ነው የሰው ልጅ ሁለቱ ነገር ካለው ህይወቱን ማስቀጠል ይችላል። ያ ፕሮጀክት አሁን ተጠናቆ ለበረራ ኮምፒቲሽን ወይንም ደግሞ ውድድር ላይነን የጨረቃን ኢንቫይሮንመንት ቴስት ያስፈልጋል። የጨረቃ ኢንቫይሮንመንት በጣም ከባድ ሀርሽ ነው። ኤሌክትሮኒክሶች እኛ መንሰራቸው መሽኖች ሰርቫይቭ ማድረግ ራሱ የማይችሉበት አጋጣሚ አለ። ያንን ቴስት ሁሉ አልቆ እንግዲህ ወደ ሶስት ነጥብ ምናምን ሚሊየን ዶላር ኢንቨስትመንት ነው የወጣበት። ላለፉት ሁለት ሶስት አመት ምን ያጠናቀቅንበት ነው። ደግሞ ሁለተኛ የጠየቅሽኝ የፍቅር የሚባለው ቴክኖሎጂ አገሬንም በዛው የአገሬንም ካልቸር ማሳየት የፈለግኩበት ስሙ ኤፍ አይ አይ አር ነው፣ ፋር ኢንፍራሬድ ኢሜጂንግ ሪሲቨር ማለት ነው። ግን ኬ መሀል ላይ ከተትኩበትና ፍቅርም እንዲል ያረኩት እሱ፣ ደግሞ የሳተርን ላይ ያለ ጨረቃን የሚያጠና ነው። ጂኦሎጂካሊ ያ ጨረቃ በጣም አክቲቭ ነው። ኢንሰለደስ ይባላል። ይህ ኢንሰለደስ በጣም አክቲቭ ጨረቃ ነው። እዛ ውስጥ ሕይወት ሊኖር ይችላል የሚል ትልቅ ግምት ስላለ ሕይወትን ወይም ኦርጋኒክ ሞለኪውል ሕይወትን ለመመስረት የሚያስፈልጉ ንጥረ ነገሮችን የሚያጠና ቴሌስኮፕ ነው። እሱም አሁን ብዙ ፕሮግረስ ያደርገንበታል። በውድድር የተሞላ ነው የሳይንስ እና ቴክኖሎጂ ላይፍ። አሁንም ወደ ነዛ ፕላኔቶች ወደ ነዛ ጨረቃዎች ለመሄድ ውድድር ላይ ነን። ይሳካል እንግዲህ ፕሮግራም እንገናኛለን። እሺ ማኪያቱህን እየጠጣ ኢትዮጵያ እንግዲህ በቅርብ በተለይ ቴክኖሎጂ ላይ ዲጂታል ኢትዮጵያ ላይ ትኩረት አድርጋ ለመስራት እንግዲህ ሙከራዎች ተጀምረዋል። ትልቅ ትኩረት ተደርጎበታል። ይሄ ዲጂታል ኢትዮጵያ የሚለው ሀሳብ ከቴክኖሎጂ ጋር በተያያዘ ና እንደ ሳይንቲስት በዓለም አቀፍ ደረጃ ጥጉ ጋር እንደሚሰራ ሰው ይሄ ምን ይፈጥራል ብለ ታስባለ? የዲጂታል ስራዎች እንግዲህ ወደኋላ የምንቀርባቸው መሆን ባቸው ናቸው ብዙ ኢንቨስትመንት ይፈልጋል ብዙ ሰዎች ማስተማር ይፈልጋል አፍሪካ በብዛት አፍሪካ ውስጥ ያሉ ሀገራት ወደኋላ ይቀረንበት አሁን ግን በጣም በቁጭት ስራዎች እየተሰሩ እንዳሉ ይታየኛል እኔም በዚኛው ቪዝቴ ብዙዎቹን ለማየት እድል ገጥሞኛል እነዚህ በጣም አስፈላጊ የሰውን ህይወት የሚያቀሉ እንዲሁም ደግሞ ትራንስፓረንሲ የሚጨምሩ ናቸው የዲጂታል አካሄዶች መንግስት እንደ መንግስት ሜጀር የሆነ ኢንቨስትመንትን በዚህ በማውጣት ረገድ የሚሰራቸው ስራዎች እውነቱን ለመናገር የሚመሰገኑ ናቸው። ግን ከዚህ ጋር በተያያዘ የእኛንም ስራ ሼር ባረግሽ፣ በቴክኖሎጂ ዙሪያ ብዙ ስራ ይፈልጋል። አንድ ቦታ አንድ ኢኒሽቲቭ በቂ አደለም። እኛ ምን አረግን ሰምተሽ እንደሆነ አላውቅም። አሁን በመጣውበት ጊዜ ኢናጉሬት ወይም ያስመረቅ ነው አዲስ ዩኒቨርሲቲ አለ። ይሄ ዩኒቨርሲቲ አሁን የመጀመሪያ ባቾች ተማሪዎችን ተቀብለን ስራ ጀምረናል። ሸገር ኢንስቲትዩት ኦፍ ቴክኖሎጂ ይባላል። የዚህ ትምህርት ቤትም ዓላማ አሁን ከአንቺ ካልሹ ጋር ከናሽናል ጎሉም ጋር ይሄ ከኢትዮጵያ ካላት ጎል ጋር በጣም አላይን የሚያደርጉ ስድስት ዲፓርትመንቶች ላይ የምንሰራበት ነው። ፎከሳችን ኢትዮጵያ በጂኦግራፊካሊ በአፍሪካ ቀንድ እንደመሆኗ የቴክኖሎጂም የሳይንስም ቀንድ መሆን አለባት የሚል አሳቤ ሚሽን የያዘ ነውና በጣም ቤስት የምንላቸውን ከኢትዮጵያ ተማሪዎች ወስደን በቴክኖሎጂ እንዲታነጹ ስራ ጀምረናል እና ና እንዳልሽው ይህ አስፈላጊ ነው። በመንግስት ብቻ ስለማይሰራ መንግስትና ደግሞ በዚህ ሙያ ላይ የተሰማሩ ሰዎች አንድ ላይ ብዙ ስራ መስራት ስለምንችል እኛ የጀመርነውም የአንቺ ካልሽ ጋር የሚገናኝ ነው። የሚገርም ሀሳብ ነው ዶክተር፣ እዚሁ ሀሳብ ላይ ትንሽ እንቆይና ያው አንተም የመጣሁበት ሰዓት ትንሽ ጥሩ ሰዓት ይመስለኛል። ኢትዮጵያ እንግዲህ ቀደም ባለው ጊዜ በድህነት በጉስቁልና ይሄ ጥሩ ባልሆኑ ስሞች ነበር የምትታወቀው ሀገራችን አሁን ላይ ደግሞ ያው ታላቁን በተለይ የኢትዮጵያ ህዳሴ ግድብን አስመርቃለች በቅርብ ከዛ ባሻገር እንግዲህ የተፈጥሮ ጋዝ አውጥታ ሙከራዎች እያደረገች ነው። እና ይሄንንስ እንዴት ታየዋለ? ይሄ በጣም በጎ ዜና ነው። ኤነርጂ እንግዲህ ቅድም እንደተነጋገር ነው የሰው ልጅ ከሚያስፈልጉት መሰረታዊ ነገር አንዱ ኤነርጂ ሶርስ ነው። አሁን ደግሞ ዘመናዊነትን ካሰብን በቂ ኤነርጂ ከሌለ ኢንዱስትሪዎች ራን ማድረግ አይችሉም። ትምህርት ቤቶች፣ ስራዎች መሰራት አይችሉም። ሶ ኢትዮጵያ ከገርድ የናሽናል ፕሮጀክት ቀጥሎ አሁን ሌላ መጀር ከፓወር ሶርስ ጋር በተያያዘ የኒውክሌር ፕላንቶችን ለመገንባት የተሰማው ዜና በጣም ደስ የሚል ነው። ቅድም እንዳልኩች፣ የሸገር ኢንስቲትዩት ኦፍ ቴክኖሎጂ የመጀመሪያውን በኢትዮጵያ ውስጥ የኒውክሌር ኢንጂነሪንግ ፕሮግራምም እኛው በዚህ ላውንች አድርገናል። ምክንያቱም ይሄ ሀሳብ በጣም መደገፍ ያለበት ነው። ሰዎችን ማፍራት አለብን። የኒውክሌር ኢነርጂ ከሌላው የተለየበት ምክንያት በጣም በትንሽ ሪሶርስ ሪሶርስ ለማለቴ ለምሳሌ አንድ ኪሎግራም የሆነ የአቶሚክ ማቴሪያል በሚሊዮን የሚቆጠር ኪሎግራም ከሰልን ይተካል። እንግዲህ ኢማጂን አንድ ኪሎግራም የምትሆን ዩራኒየም ንጥረ ነገር በሚሊዮን ኪሎግራም የሚሆን ኮልን መተካት ከቻለ ይሄ ቴክኖሎጂ ሪል ኤፊሽንት ነው ማለት ነውና ከአባይ ጋር በተያያዘ እንዲሁም ከሌሎች ኢነርጂ ሶርሶች የምናገኛቸው በቂ አይደሉም። ደግሞ ኦልተርናቲቭ ፓወር ያስፈልጋል። ሶ ይሄ በጣም ተመስገን የሚያስብል ነው። እንዳልኩሽ የእኛም ኢንስቲትዩሽን በሀገራችን የመጀመሪያውን የኒክሌር ኢንጂነሪንግ ፕሮግራም ስንጀምር ይሄ ለናሽናል ለኢትዮጵያ በጣም ያስፈልጋታል። ወጣቱን ማፍራት አለብን። እነዚህ ደግሞ ሜጀር የሚባሉ ፕሮጀክቶችን ሲሰሩ የነገው ትውልድ ደግሞ በመሪነት በቴክኖሎጂ ሰፖርትነት፣ በራሳቸው ኢኖቬሽን አለም የደረሰበትን ኢትዮጵያም መድረስ አለባት ብለን እኛም ስለምናምን አንቺ ያልሽውን የኢትዮጵያ መንግስትም የጀመረውን እኛ ፉሊ ሰፖርት እናደርጋለን። በዚህ አንጻር ተወደዳችሁ አድማጮቻችን፣ ከኢቢሲ ኤፍኤም አዲስ 97.1 እሁድ አራዳን እየሰማችሁ ነው። ዛሬ በቤት ለእንግዳ ፕሮግራማችን ደግሞ ዶክተር ኢንጂነር ብርሃኑ ቡልቻ ጋር ቆይታ እያደረግን ነው። እንግዲህ እሳቸው በናሳ ተመራማሪ ናቸው። ትልልቅ የምርምር ስራ የሰሩ ታላቅ ኢትዮጵያዊ ናቸው። ከእሳቸው ጋር ጥሩ ጊዜን እያሳለፍን ነው የምንገኘው ዶክተር፣ ሕይወት በናሳ ምን ይመስላል? በጣም ቢዚ ነው የሚያደርገው። ስሜቱ ምን ይመስላል? ቦታው በጣም ደስ የሚል ነገር አለው። ደስ የሚልበት ምክንያት በዓለማችን ላይ በጣም ጥሩ ጭንቅላት ያላቸውን ሰዎች የመሰብሰብ ኃይል አለው ናሳ። ሰው የእኛ ኮሊጎች በጣም በስራቸው የተመሰገኑ ናቸው። ብዙ ለዓለም ያበረከቱ ናቸው። ከነሱ ጋር መስራት በጣም ደስ የሚል ስሜት አለው። ግን ከዚህም በተለየ እነዚህ በጣም ትላልቅ ቦታ የደረሱ ሰዎች ሀምብል ናቸው፣ በጣም ዝቅ ያሉ ናቸው። ለራሳቸው ያለወጋቸው ግምት በጣም የሚያካብዱ አይደሉም። እንግዲህ እነሱን እያየ ትንሽ ለመማር እየሞከርኩ ነው። ይሄ የኢጎ ችግር ብዙ የምታይባቸው አሉ። በጣም ሀምብል ናቸው። እንደዚ አይነት ሰው ደግሞ መስራት አንደኛ የባህሪ ትምህርት ብዙ እንማራለን ከእነሱ ደግሞ የምንወስዳቸው በጣም ብዙ እውቀቶች አሉ። ሌላው በግሩፕ መስራትን በጣም ያስተምርሻል፣ ይሄ ፕሮሴስ። ምክንያቱም አንድ ሚሽን ሲሰራ ወደ አንድ ቦታ የሚላክ አንድ የቴክኖሎጂ ሜቴሪያል ወይንም ደግሞ ቴክኖሎጂ ቁስ በአንድ ሰው በሁለት ሰው የሚሰራ አይደለም። በብዙ ልምድ ያላቸው ሰዎች፣ በሜካኒካል ኢንጂነሪንግ፣ በኤሌክትሪካል ኢንጂነሪንግ፣ በሜቴሪያል ሳይንስ፣ በፕሮፖልሽን ላይ የሚሰሩ ኤነርጂ የሚሰጠውን በሚሰሩ ሰዎች ከሁሉም አንጻር ብን ሳይንቲስቱ፣ ኬሚስቱ ብዙ ሰው እውቀቱን የሚገብርበት ነው። ግን አዘንድ ኦፍ ዘ ዴ ደግሞ የእኛ ላይፍ በጣም ቢዚ ነው። አንቺ እንዳልሽው በጣም ቢዚ ነው። ቤተሰቦቻችን ደግሞ በዚህ ላይ ይጎዳሉ። አንዳንዴ ሰው ናሳማ አንዳንዴ ዝግጅቶችን ሲያዘጋጅ መጀመሪያ ማመስገን የሚጀምረው ከቤተሰቦቻችን ነው። ምክንያቱም ቤተሰብ ይጎዳል። በጣም ቢዚ ነው። ሚሽኖች ስህተቶች መደረግ ስህተቶች ሊኖሩበት ስለማይችል በጣም ማታና ጠዋት የሚሰራበት ቀንና ማታ የሚሰራበት ፕሮሰስ ነው እና በአጠቃላይ ሃምብሊንግ ኢንቫይሮንመንት ነው። በጣም የምትማሪበት ኢንቫይሮንመንት ነው። ደግሞ አብሮ ተሳስሮ እንደ ድር ነው የሚባለው። እንደ ድር ተጋምደን የምንሰራበት ሁሉም ለአንድ ቪዥን ናሳን ኢንትረስት፣ የአሜሪካን ኢንትረስት በአጠቃላይ ደግሞ የሂውማኒቲ ኢንትረስት ኩሪያሲቲውን የምናሟላበት ተቋም ስለሆነ ሀምብሊንግ ሞመንት እንደ ማስተማሪያ ሞመንት አየዋለሁ። መልካም ስታነሳው ነበር የቤተሰብንም ጊዜ ያው ይወስዳል። ረጅም ሰዓት ነው የስራው ጊዜ ስትለይ ነበር ዶክተር፣ ያው ባለቤትህ ዶክተር ጸጋም ተመሳሳይ በራሷ የስራ ዘርፍ እዛው የምትሰራ ጠንካራ ሰራተኛ እንደሆነ ሰምቻለሁ። እስቲ ስለ በጎ አድራጎት ጋር ይሄ ቤተሰባዊ ነገሩን አያይዘህ ትነግረኛለ የትዳር ህይወትህን ያለውን ነገር ትንሽ እንጫወትና እዛው አያይዘህ ብሩህ ትውልድ ለኢትዮጵያ የሚል በተለይ ወጣቶች ላይ የሚሰራ ለነገ ኢትዮጵያ ወጣቶች የተሻለ ነገር የሚያስመዘግ ስለሱም እስቲ አያይዘህ ንገረኝ ትልቅ ሀሳብ ነውና ብሩ ትውልድ ያው እኔ ሀገሬን እወዳለው እኔም ብቻ ሳይሆን ብዙ ሰው ሀገሩን ይወዳል እና ግን ሀገር መውደዳችንን በአክሽን ማሳየት አለብን ብለን ስለመንን የዛሬ አምስት ተኩል አመት እዚህ በመጣነበት ጊዜ የተለያዩ ከተሞች ሄደን ደብረ ብርሃን ወደ አርሲ ወደ ተለያዩ ቦታዎች ሄደን ካመን ችግሮችን እናያለን እና ተማሪዎች በጣም ጉጉት አላቸው የማወቅ ተማሪዎች አንዳንዶቹ ብቃትም አላቸው የድል ያለመገጣጠ ም ሁኔታ ስለሆነ ምን እናድርግ ብለን ስናስብ ያው ኤጂኬሽን በስ ወይ ፕሮጀክቶችን ብንጀምር የተማሪ ኃይል ከሌለ እኛ በምንፈልገው የእውቀት ደረጃ ላይ ከሌለ ፕሮጀክቶችን ራሳቸው መጠናቀቅ መሰራት ስለማይችሉ እስፔሻሊ ደግሞ ሳይንስና ቴክኖሎጂ ላይ ስፔሲፊክ የሆኑ ስኪሎች ስለሚያስፈልጉ ስለዚህ ትሬኒንግ ከትሬኒንግ ብንጀምር ሰዎችን ከማስተማር፣ ኢንስፓየር ከማድረግ፣ አቅጣጫቸውን ከማሳየት ብንጀምር ብለን የጀመርነው ነው ይሄ ብሩህ ትውልድ ወይም ብራይተር ጀኔሬሽን ከጀመርን እንግዲህ በዚህ በአራት ዓመት ውስጥ ፕሮግራሙ ላውንች ተደርጎ አራት ዓመት አስተምረናል። አራት ባቾችን አስመርቀናል። በሺዎች የሚቆጠሩ ተማሪዎች ናቸው። በኢትዮጵያ ውስጥ ከ25 በላይ ሎኬሽኖች አሉን እንደ ሴንተር የምንወስዳቸው በፓርትነርሽፕ ነው የምንሰራው። ተማሪዎች እነዛ ሴንተሮች ጋር ይሄዳሉ፣ የሰምር ፕሮግራሞችን ይወስዳሉ። ሀይ ስኩል ተማሪዎች ናቸው። ሜጀር በሚባሉት ከተሞች እንግዲህ በወሎ ደብረ ብርሃን፣ በአርሲ፣ በጅማ፣ በወለጋ፣ በጋምቤላ፣ በአፋር ክልል ውስጥ በተለያየ ከተሞችና ክልሎች ውስጥ በጣም ታለንትድ የሆኑ ተማሪዎችን የምናገኝበት ሼፕ የምናደርግበት ፕሮግራም ነው። ሶ ይሄ ፕሮግራም በጣም በጣም አይናችንን የከፈተው ነው። ምክንያቱም ወጣቱ ያለውን ፖቴንሻል፣ ግን ከዛም ባለፈ ግን ወርዶ ስለ ሕብረተሰቡ እንዲያስብ የምናደርግበት ነው። ምክንያቱም ኮሚኒቲ ቤስድ የሆነ ቲቺንግ ስላለን ተማሪዎቻችን ሪሰርችና ከዛ ዲቨሎፕመንት ላይ ይሰራሉ። በዛ እንንቀሳቀሳለን። ቀጥሎ ያ ቅድም የነገርኩሽ ሸገር ኢንስቲትዩት ኦፍ ቴክኖሎጂ የተፈጠረውም ከዚህ ከብራይተር ጀኔሬሽን ህሳቤ ወደ ኮሌጅ ብናሳድገው ብለን ከመንግስት ጋር ሆነን የጀመርነው ፕሮግራም ነው እና ይሄ የብራይተር ጀኔሬሽን ወይም የብሩ ትውልድ በጣም ለእኛ ከወርደን ከወጣት ተማሪዎቻችን ጋር ያገናኘን ብዙ የለመድንበት እንዲሁም ደግሞ ይህንን ሲያስተምሩ የቆዩት አንቺ ቅድም ሜንሽን ያረግሻት የኔ ባለቤት ዶክተር ጸጋ አብረን ነው የምንሰራው በዚህ ጉዳይ ላይ። ግን አስተማሪዎቹ ደስር ከሰባ በላይ የውጭ ሀገር ሰዎች ጨምሮ ከ60 ፐርሰንቱ የውጭ ሀገር አሜሪካውያን ናቸው ያስተማሯቸው እና ኢትዮጵያውያን ደግሞ ሴከንድ ጀኔሬሽኑ ቤተሰቡ እዛ ሄዶ ተወልደው አድገው ከኢትዮጵያ ጋር ትንሽዬ ዲስኮነክሽን አለ፣ የካልቸራልም ቢሆን ግን ይሄ ብራይተር ጀኔሬሽን እንዲያስተምሩ ፕላትፎርም የሰጠበት ነውና በጣም ሕዝብን ሰክሰስፉል ዶክተር ጸጋም እንግዲህ በሳይንስ ሙያ ላይ ያለችው ባዮኬሚስት በፊዚስት ነች። ቫክሲን ስራ ላይ ነው የምትገኘው። በጣም ትልቅ የሆነው በቫክሲን ስራ ላይ አስትራዘኔካ የሚባል በኮቪድ ጊዜ ታውቁታላችሁ፣ እንግዲህ ብዙዎቻችን። የኮቪድ ሻቶች፣ ክትባቶች፣ እንግዲህ ሜጀር ክትባት የሚወጣው ከአስትራዘኔካ ነበር። እዛ ካምፕኒ ነው የምትሰራው። ይሄ አሁን ያወራናቸውን የበጎ ስራ ስንሰራ እኩል አብረን ሆነን አስበን ለሀገራችን እንዴት እንጠቅማለን ብለን የምናገለግልበት ነው እና ሀገሯን የምትወድ ትሁት ባለቤቴ ነች። መልካም እንግዲህ ሁለታችሁም በጣም በትልልቅ የትምህርት ደረጃ እንዲሁም በተመሳሳይ ትልቅ ኃላፊነት ውስጥ ነው የምትሰሩት እና ይሄ የቤቱ ነገር ምን ይመስላል? መቼም ኢትዮጵያ ያባወራ የለመደው ነገር አለ። ሚስቱ ቤት ሲገባ ቡና ቀራርባ እንዲህ እንድጠብቀው ይፈልጋል። እንደው ከሁለታችሁም ቢዚነት አንጻር ይሄ አለ ባህሉ በደንብ ባለው ቤት ውስጥ አደርጉታላችሁ ነው? አይ በቤተሰብ እንኳን ሁለታችንም ተመሳሳይ ፍላጎት ነው ያለን። እኔ ቀድሜ ከገባው እኔ የሚስተካከለውን አስተካክላለሁ። እሷ ቀድማ ከገባች በመተሳሰብ ነው። ሁለታችንም ደግሞ የታይም ያለን ጊዜ በጣም ትንሽ ነው። አብረን ሬስቶራንት ምሄድ ካለብን ቤትም አብረን ኮክ ማለት ካለብን ቅድም እንዳልኩች በመተሳሰብ እኔ ቀድሜ ከገባው እሷ ከገባች በመተሳሰብ ብዙ ነገር እንሰራለን። ቤታችን በጣም ፈን ነው። እሺ አመሰግናለሁ ዶክተር እንደው ጥያቄዎቼን እያገባደድኩ ነው። በመጨረሻም ከአምስት ዓመት በፊት ስመጠ የተለያዩ ቦታዎችን ደብረ ብርሃንና የተለያዩ የሀገራችንን ክፍሎች የማየት እድሉ ነበረ ይም ብለኛል። ያን ጨምሮ እንደው የቱሪስት መዳረሻ አይተህ ከወደድከው ማለት መቼም ሁሉም የራሱ መገለጫ የራሱ የሚወደድበት ነገር አለው። ግን በተለየ የምትጠቅሰዋለን እንደው በመጨረሻ ምን እንጠብቅ? በሳይንሱ ዘርፍ እስካሁን የሰራቸው በጣም በርካታ ነገሮች አሉ ለዓለም በትልቁ ያበረከትካቸውና በቀጣይ ምን ይጠበቅ የሚለውን ከዚች ከቱሪስት መዳረሻ አንጻር ካያቸው ቦታዎች አንስተን። እሷ በኢትዮጵያ ውስጥ አሁን ባለፉት አምስት ዓመታት ብዙ ቦታ የመሄድ እድል አጋጥሞኛል። የቱሪስት መስህብነት ባልሽው ጅማ ሲሄድ፣ አላለኬላ የሚሄድ እድል አጋጥሞኝ ነበርና በጣም ወደዛ ያለው ፎሬስቴሽኑ፣ በቃ ዛፉ፣ ኤንቫይሮመንቱ፣ ቴምፕሬቸሩ በጣም ምቹ የሆነ ናቹራል ነገሩ በተፈጥሮ የተኢንጂነርድ ሆነ የሚያምር አካባቢ ነው። እዛ ላይ ያለው ይሄ አላላኬላ አሁን የቱሪስት መስህብ በጣም የወደድኩት ነው። ወደፊት ምን እንጠብቅ ካልሽኝ ለኢትዮጵያ፣ ቅድም እንዳልኩሽ የእኛ ፍላጎት በመንግስት ብቻ የሚሰራ አይደለም። የቴክኖሎጂ ሳይንስ ነገር ብዙ እድል ያጋጠማቸው ኢትዮጵያውያን አሉ። እነዛ ኢትዮጵያውያን ከመንግስትም ጋር ወይም ደግሞ በየግላቸው የእኛም ጓደኞቻችን አሉ። በግላቸው ብዙ የዚህ ኢትዮጵያ የሳይንስና ቴክኖሎጂ በመንደሰንም ቢሆን የሚገባትን እንድታገኝ ስራ እየተጀመራልና የኔ ሆፕ የኔ ፍላጎት እነዚህ የተጀመሩ ስራዎች ወደ ፍሩት ፍሩታቸውን የምናይበት ተማሪዎቻችን አሁን የመጀመሪያ ዓመት የተቀበል ናቸው በኤስአይቲ በሸገር ኢንስቲትዩት ኦፍ ቴክኖሎጂ ተመርቀው የዛሬ አምስት ዓመት አራት ዓመት ከተመረቁ በኋላ እንግዲህ በመቶዎች የሚቆጠሩ ናቸው። እነዚህን እኛን የሚተኩ ወይ ከኛ የተሻሉ ተማሪዎች ይሆናሉ ብዬ ጠብቃል። በሚቀጥሉት አስር ዓመት በጣም ለኢትዮጵያ ሆፕ አለኝ በዚህ በሳይንስና ቴክኖሎጂ የጀመሩ ስራዎች አመርቂዎች ናቸው። ቅድም ያልሽው የኒውክሌር ፕላንቱ፣ ሌላም እኛም የምንሰራቸው እኔም ያልጠሯቸው፣ እኔም የማላቃቸው ፕሮጀክቶች የነሱ መጠናቀቅ ለኢትዮጵያ በጣም መሰረታዊ ነው ብዬ አምናለሁና እነሱ ተጠናቀው ካየን የሁሉም እገዛ ታክሎበት አይቲንክ እነዚህ በጣም የሚያስደስቱ ሆፕ የሚሰጡ ነገሮች ናቸው። እጅግ አርጌ ነው የማመሰግነው፣ ዶክተር ኢንጂነር ብርሀኑ ቡልቻ በናሳ ተመራማሪ። እንግዲህ በጣም ጠባብ ከሆነው ጊዜ ሰጥተኝ ጭንጫውታ እንድናደርግ ስለፈቀርክ ለነበረን ጊዜ በኔም በአድማጮችም ስም እጅግ አርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በጣም ኢንትረስቲንግ ጥያቄዎች ናቸው ዛሬ ኢንተርቴን ያደርግ ናቸው። ሆፕ ወደፊት ደግሞ ሌላ ዲስከሽን ይኖረናል። አመሰግናለሁ። የተወደዳችሁ አድማጮቻችን፣ የዛሬው እሁድ አራዳ ፕሮግራማችን ይሄን ይመስል ነበር። እንግዲህ የዛሬው ቤት ለእንግዳ ቆይታችን ይሄን ይመስል ነበር። ሊያ ተስፋዬ ከእንግዳ ጋር ቆይታ አድርግ ያለው ጤና ይስጥልኝ።